ይሄ መልካም ይሄ ልክ እንደዚህ አይነት ንጹህ የሆነ ልብህ አላህ እንዳያቆሽሽብህ እድሜና ጤና። እዚጋ ይሄ ማለት ምን ማለት ነው? እንደዚህ አበባ ንጹህ የሆነ ልብ አለህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁልኝ የኛ ፋሚሊዎች? እኛ በጣም ደህና ነን። ሁሌ እንደምላችሁ እናንተ ደህና እንድትሆኑልኝ የምን ጊዜ ምኞቴ ነው። ዛሬ ደስ የሚል ቀን ደስ እናሳልፋለን ብዬ እስኪ እንደው ተሽዬ ልገኝ ብዬ ከነ ገሌ ከነ ገሌ ተሽዬ ልገኝ ብዬ ያው ፕራንክ ፕራንክ ፕራንክ ተደካከምን እና እኔ በቃ እሷ ጀስት ብታሰቃየኝም፣ ከኔ ይቅር ብዬ ምን አስቤ ያለው መሰላችሁ? ላስደስታ ታስቤ ያለው በምን አትሉኝም? እዚህ ጋር አበባ ትወዳለች። ከዚህ ቀደም ቀደም ብሎ ሳይ ስለ አበባ ወዳለው ምናምን እያለች ሰምቻለሁኝ፣ እና ስለዚህ ዛሬ እስኪ እዚህ ጋር ጠርቻት እስከ ዛሬ ምን ፕራንክ ነበር አማደርጋት፣ ዛሬ ደግሞ ሰርፕራይዝ ላድርጋት እያስብ ያለውኝ። እስኪ ምን እንደምትል ምና ይሆናል ደስ ይላታል አይላትም፣ እሱን እናያለን። ብቻ የምትወደው ነገር ነው ትወደዋለች ብዬ አስባለሁኝ። ልጅት ኔ ስለ አበባ ይዤላት መጥቻለሁኝ ማለት ነው። ቪዲዮችን እንደምትወዱት ተስፋ አደርጋለሁኝ። ቪዲዮችን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይሄን ቻናል 100 ሺህ አስገቡት። ዳይ 100 ሺህ 70 ሺህ ላይ የሚየቆይ ነው በጣም ና ሶ መቶ ሺህ አስገቡት እና ፋሚሊዎች አበረታቱላችኋለሁ ወዳችኋለሁ። ፒስ አውት

እንዴት አድርጌ ይልስት አጥባቢ የመጣች ፕራንክ ላደርጋት ነው። ሰላም ኬት፣ ዛሬ ፊቴን ከካሜራ

ወላሂ ይህን አሸታለሁ። አብባውን ያሸተትኩ ፋሚሊ ነው። እናም ነገር ሴቶች ደግሞ አባቱ ይወዳሉ ማለት ነው። ምን አገባኝ ማለት ነው። የምሬን አያምርም። አልወደድሽውም ነው ይቅር። ወላሂ ግን አበባው የምር አስተያየት እንደ አንቺ ቢሆን አሁን እኔ ለአንቺ ልሰጥሽ አስቤ ቢሆን አሁን ልክ እንደዚያ ቢሆን ያምራል። አበባው ያምራል ያምራል ለነገሩ አንቺን ከምጠይቅ እ ያምራል አንቺ አመሰግናለሁ። በአንቺ ቢሆን ደስ ይለኝ ነበር፣ ነገር ግን የሚሰጥሽም ፈልጊ። በዚህ አጋጣሚ ቪዲዮን እያይሽ ሊሆን ይችላል። ብዙ ጊዜ ኮመንት ስራ አላጣሽም፣ ኮመንት ላይ አላጣትም። ለነገራችን ኦዲየንስ እምነች በዙሪያችን ያለነች ነው።

በጣም ነው የሚያምር። ከዛ ሴቶች ሲሰጣቸው እንዴት ነው የሚይዙት? እንደዚህ ነገር ያደርጉታል። እስኪ ያዡ አንቺ፣ ላጅ የሰጠሁሽ ቢሆን እስኪ ያዡ። አንቺ አምራ ነኝ ያዩሽ ነው እኮ ያዡና ሳይ እንዴት ልትይዘው እንደምትችል ማናት ጋሬ ማቃት፣ በዙሪያችን አለች። አረ በዙሪያችን ሲጀምር እኔ ማላቃት ሴት አለች። ታውቂያት? ይሆናል ይሆናል። የሆነች ቀይ ነች፣ ቁመቷ መካከለኛ ነው። ትዝ ካለችሽ

በዚህ አጋጣሚ አበባ እንደምትወጂ ስለማቅ ነው አልተሳሳኩም እኔ ላይ መስሉ እስኪ እያቸው እንቡጥ ጽጌ ሬዳ እስኪ እያቸው እኔ ላይ መስሉ በጣም ነው የሚያምሩት እኮ ምን እያልከኝ ነበር በኋላ የእምር በጣም ነው የሚያምሩት ያሳሳሉ ያጓጓሉ ደግሞ ነጭ ቢጫ ሮዝ ከለር ወይ ነጠጅ። ዋው! ድብልቅልቅ ያለ ስሜት ነው። እያያችሁት ነው። ሶ ነጩ ምን ይላል? ግን ነጭ እኮ ለሞተ ሰው ነው። ነጭ እኔ ቆይ፣ ነጭ ንጹህ ልብ ይላል። ቢጫ ተስፋ ይላል። ወይ ነጠጅ፣ ወይ ነጠጅ። ሮዝ ደግሞ ሮዝ፣ ሮዝ ማይ ሮዝ። ቴንክ ዩ ሶ ማች ለማንኛውም አመሰግናለሁ። የእኔ ሀሳቢ ደግሞ ለአንቺ ነው። የእውነት ጥሩ ሰው በግ ፋሚሊ ነው። ደሽ ነው። ደሽ ለማንኛውም። አባውን ከወደድሽው በቂ ነው። ሌላው ነገር ቀሪ ነው። አባው ዋናው ተወደደው እና አባው ምንን አስመልክቶ ነው? እሱ ነው። እኔ ሰሞኑ በጣም የሆናላ ጭቃየ ተደፋፋር በጣም እንትን ብለና ኦቨር አደረግነው እና እንትናችን ፕራንክ በፕራንክ ሆነን ፎቶ አንሱኛ አላስወራለች ለማንኛው አበባ አበባ የመሰለ ህይወት ይስጥህ። የዘላለም ምኞቴ ነው። ኸይር ነገር የተባለ ሁሉ ይስጥህ። ይሄ መልካም ልክ እንደዚህ አይነት ንፁህ የሆነ ልብህ አላ ህዬ እንዳያቆሽሽብህ፣ እድሜና ጤናዬ እዚህ ጋር ይህ ማለት ምን ማለት ነው? እንደዚህ አበባ ንጹህ የሆነ ልብ አለህ እያለችኝ ነው። እንዳትቀየርብኝ። አሜን፣ አሜን። ሀ ቄ ጥሩ ሰው ማግኘት በጣም እድለኝነት ነው። እና በዙሪያዬ በጣም አሉ ከሚባሉ መልካም ሰዎች መካከል አንዱ አንተ ነህ። አመሰግናለሁ፣ አመሰግናለሁ። አይ አንድ ወንድም ለህብቱም ሊያደርገው የሚከሚችለው በታች ነው። ላክ የምትወጁውን ነገር ነው ያደረግኩት። እሺ ወንድሜ አባባል ተመችቶኛ። እሺ አንድ ጓደኛ በቃ ሊያደርገው የሚችለውን ነገር ነው ያደረኩት። ያቆም ቲንኪ ወንድሜ አመሰግናለሁ ወንድሜ። ምንም አይደለም። እሺ ማለት የምትፈልጋቸው ነገር ካለ፣ በነገራችን ላይ እየጠፋች ነው። ሂዱና ከዚህ በኋላ የምጠፋ አይመስለኝም። ቶሎ ቶሎ ቪዲዮ ጫኝ ላቸው ላንቺ ነው ነው ነገር ባያችሁ

ሰውዬ ሀሳብ ይና እንጂ ያ ሻ አመሰግናቸው። ቆይ ልንገራቸው ነው ማስገኚ ይበል። እኔ አበባ በጣም ነው የምወደውና አበባ ብዙ ጊዜ ሰው ካልሰጠኝ ራሴ ኢቭን ገዝቼ ራሴን የማስደስት ሰው ነኝ። ደግሞ አስባችሁ ታ በጣም ከምትወዷቸው ሰዎች ከምትወዱት ሰው ደግሞ እንደዛ ይስጥራ ሲሰጣችሁ እሺ። ከዛ ወዴት ነው እኔ አትራቅ አትራቀኝ አትራቀኝ። አፍሪ ጨርሽ ጨርሽ እና እና ማለት ነው የሚገርም ነው። አዳም ወይኔ እና እና ውዶችዬ አበባ በጣም ነው የምወዳችሁ። የምወደው አበባ ስጡኝ። በዚህ አገር ሁሌ ስጠኝ፣ ለእሱ ያላችሁን ክብር ለማሳየት ስለ ለእኔ ያላችሁን ክብር ለማሳየት ነው አበባ

ከበዛ ላልቆጥረው እችላለሁ ሴቶች ላችሁ እ ብላችሁ አበባ ቢታንያን ካላችሁ መልካምን ህይወት ለመመኘት ማለት ነው። እሺ ቢታንያስ ቢታንያ ካላችሁ ካላችሁ ወይም ሙጃሂድ ችግር የለውም። እኔ አንተ አትጥላኝ እንጂ ትወደኛለ እስታክፍርልሀለሁ። ቪዲዮአችንን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትርሱ። እንወዳችኋለን። ባይ